አመሰግናለሁ። መጀመሪያ መናገር ብዙ ጥሩ አይደለም፣ ግን ደግሞ አለከውም መናገር ያለብኝን ነገር እናገራለሁ። እንደዚህ ተሰባስባችሁ ስታዩ እንደዚህ ስንሰባሰብ ንጹህ ልቦቻችን ያዩ መላእክት ሳይቀር ሚደንሱልን ይመስለኛል። በጣም ይቅርታ አድርጉልኝ። በንጹህ ልብ፣ በንጹህ መንፈስ መሰባሰባችን በክፉ የሚመለከቱ የእኛ አንድ መሆን የእኛ ለሕልውናችን መታገል ለሕልውናችን መቆም ብሎም ለምንሳሳላት ሀገር የነገ ዋስትና መሆን የሚያስጨንቃቸው ፖለቲካን ወደ ተራሻ ቀጠልነት የቀየሩ የፖለቲካና የፎቶ ነጋዴዎች እንደሚደነግጡ አቃሉ። እንዲህ ለማሰባሰብ እንዲህ ለማማር ከገባንበት ከበባ ሰብሮ ለመውጣት በክፉ የሚያዩንን ለማንበርከክ የአማራን ህዝብ ህልውናና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንንም ቡራኪ አንጠብቅም አንፈልግም። ስለዚህ ታምራላችሁ። ኢንጂነሪን ቃል ጌትነትን ከማርቆሱ መድረክ በኋላ አላገኘሁትም፣ ግን ቅድም ባደረገው ውብ ንግግር ውስጥ ወደ ባህር ዳር እየመጣሁ መኪና ውስጥ እንዲሁም ልናገር ትኩረት ባደርግበት ይሻላል። ቢያንስ ያሰብኩትን ነጥብ በሙሉ አንስቶታል። ግን በእኔም ቋንቋ ትንሽ ለየት አድርጌ ለመናገር እሞክራለሁ። ላለፉት ሃምሳ ዓመታት ጸረ አማራነት ተጸንሶ ጸረ አማራነት ተወልዶ አድጎ ዛሬ እስኪያረጅ ድረስ አማራ እንዲጠፋ በሕይወት ቢኖር እንኳን ደህይቶ መስኪን ነው እንዲኖር ሲፈረድ የአማራ ልጆችን በቀናነት ለሚወዷት ኢትዮጵያቸው ሲሉ በተለያዩ ድርጅቶች ተሰቅስገው ሀገራቸውንም መልክ ሳያስይዙ እነሱም በተለያዩ ድርጅቶች ውስጥ ጠፍተው ሰጥመው ቀርተዋል። እኛም ለአቅመ ፖለቲካ ደርሰን ጉዳያቸው እኛ ትከሻ ላይ ወድቋል። ቅድም ሲባል እንደነበረው የሌንጮ ልክታን ፖለቲካ በአንቀልባ አዝላ በኖረች ሀገር ውስጥ እና በኖረ የፖለቲካ ሰማይ ስር የመለስ ዜናዊን የዘረኝነት ፖለቲካ ተሸክሞ መኖር የፖለቲካ ሰማይ ስር ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰው ሰው እኛ እንኳን ልባቸውን ለአንድ ሰከንድ ያለዋሱን ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞች ይሉን ጀምረዋል። እኛ ዘረኞች አይደለንም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የእኛ ተፈጥሯዊ ስሪት ይቀርቧል፣ ከማንም በተሻለ እኔ እንደሚገባኝ። የፖለቲካል ሳይንስ ሰዎች ካላችሁ ልታደሙ ትችላላችሁ። የዜግነት ፖለቲካ ማለት ሰውን በዜግነቱ መውደድ፣ በዜግነቱ ማክበር ወይም ሰዎች በአንድ ሀገር የፖለቲካ ስርዓት ውስጥ በዜግነታቸው ብቻ ተከብረው የሚኖሩበትን አትሞስፌር መፍጠር ማለት ነው። አማራ ሰውን ይወዳል። ግለሰብን በሰውነቱ ያከብራል፣ ማንንም ያቅፋል። ቅድም ሲባል እንደነበረው ሰውን ያከብራል። ከዚህ ተፈጥሯዊ ስሪት በላይ የዜግነት ፖለቲካ ለሚባለው ፍልስፍና የቀረበ አስተሳሰብ እና የማህበረሰብ የስነ ልቦና እድገት ካለ እኔ ለመከራከር ዝግጁ ነኝ። ማንንም ማግለል አይደለም ሚንስ ስለዚህ ሌንጮሎታ እና የዘመን አጋሮቹ ከነማርክስ እና ኤንግልስ ቀያይ መጽሐፍት የተረገሙ ገጾች የቃረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው አምሳ ዓመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። መለስ ዜናው የሱ አይነት አናሳ ጓዶችን ሰብስቦ በረሃ ገብቶ በኋላም ለአቅመ መንግስትነት ደርሶ ያደረገውን ሲያደርግ ዘረኝነት አልነበረም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ተጉዘው ሞፈር ቀንበራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለን። በ1998 ዓ.ም በጣም በትንሽ እድሜ አንድ መድረክ ላይ እዚህ ሴራር የሚባል መስሪያ ቤት አዳራሽ ስለ አማራነት ተከራክሬያለሁ። ከዛ በኋላ ያለፈውን የፖለቲካ ቤቶ የምታውቁት ነው። አማራነትን ስለማናቀው፣ አማራነትን ስለማናከብረው አይደለም። የኢትዮጵያ ስም በተጠቀሰበት ሜዳ በሙሉ እየሄድን የምንሞተው እች ሀገር መልክ ኑሯት አማራው ከሌላውም ሳይበልጥ ከሌላውም ሳይንስ በእኩልነት ተከባብር የምንኖርባት አትፈጠራለች ብለን አስበን፣ እኛ እንክባለን፣ እነሱ ይንዳሉ፣ እኛ እንሰራለን፣ እነሱ ያፈርሳሉ። ዛሬ ላይ ቅድም ሲባል እንደነበረው ላለፉት 50 ዓመታት በየመድረኩ አማራዎች ሲሉ ኦኬ ካላችሁም ማሻማራዎች ስንል ዘረኞች፣ ጠባቦች፣ ወያኔ በቀደደው ቦይ መፍሰስ ነው ይላሉ። ወያኔ አይደለም ማርክስ በቀደደው ቦይ ላይ ፈርሰው ሰኞነት ስለ ዓለም አቀፍ የወዛደር በላይነት ሲሰብኩ ውለው አክሰኞነት በየጎጣቸው ተጓር ነው ዘረኝነትን በዚች ሀገር ውስጥ ተቋመው እያደረጉት፣ ዛሬ ስለ ብሔር ፖለቲካ አስከፊነት ስለ ዜግነት ፖለቲካ አስፈላጊነት ሊሰብኩ የሚሞክሩ ሰዎች ናቸው። ብርሃኑ ነጋ ስለ ዜግነት ፖለቲካ ይሰብካል። ብርሃኑ ነጋ የአፓት አጋር ሆኖ ሲሄድ ግን በአንድ ፍልስፍና ምን ሆነ ይሄደው አማራ ጨቁሟል ሌላው ተጨቁሟል ብሎ አንድ ድርጅት ውስጥ ነን ብርሃኑን አቀዋለሁ ዶክተር ደሳለኝ ጫኔ አብሮ አደጌ ነው እሱንም አቀዋለሁ ሁለቱን አቃቸዋለሁ ዶክተር ደሳለኝ ጫኔ የአብን ሊቀመንበር ነው ግን ከብርሃኑ ነጋ የተሻለ ኢትዮጵያዊነት አለው በእርግጠኝነት ነው የምነግረው ስለዚህ አስመሳዮች፣ ቅድም ብያዋለሁ። የብርሃኑ ነጋ ሌጋሲ በኢትዮጵያ ፖለቲካ ውስጥ ምንድን ነው ብላችሁ ብትጠይቁኝ ፖለቲካን ሸቀጥ ማድረግ ችሉ። ፖለቲካን በገንዘብ ይሸጥላል። ሰዎችን ገንዘብ ሰጥቶ ሊገዛ ይሞክራል። ስለዚህ እነዚህ ሰዎች እንደ ኒያትሮን ውስጥ ተደግፈው እኛን ስለ ዜግነት ፖለቲካ የማስተማር የሞራል ልዕልና የላቸውም በፍጹም አንድ መልእክት ላስተላልፍ ሌሎችም ሊናገሩ የሚጠብቁ ወንድሞች ስላሉ ያን የአፓ ዘመን የክፉ ዘመን ፖለቲካ እያንዳንዱ አማራ ጎጆ ውስጥ ለመክተት የሚሰሩ ሀይሎች አሉ ገንዘብ አላቸው ድሮ በሁላችንም ስም የተሰበሰበ አሁን ከአራት ኪሎ ጠጋ ተብሎ የሚገኝ ድጋፍም አለ። እሱን እየተጠቀሙ ላለፉት አምሳ ዓመታት እንድንጠፋ ከተቻለ ካልተቻለ በልመና እንድንኖር የተፈረደበት ማህበረሰብ ልጆች ስለሆኑ የኢኮኖሚ ድክመታችን የኪሳችን ባዶ መሆን እንደ ትልቅ አጋጣሚ ቆጥረውት ከመካከላችን ለአንድና ሁለት ወንድሞቻችን ሳንቲም እየረጩ በወንድማማቾች መሃል መገዳደል እንዲዘራ እየሰሩ ነው ያሉት። እግዚአብሔር ይስጠውና ቅድም ይልቃል አንስቶታል። በሌላም መልክ ቢሆን በጣም በጣም በጣም መጠንቀቅ አለብን። ቀይ ሽብር፣ ነጭ ሽብር ያልደረሰበት የኢትዮጵያ ኮርነር ባይኖርም አብዛኛው የሞት ያማራ ወጣት ነው። ታውቃላችሁ መይሶን ያባ በዘመኑ በነበሩ ድርጅቶች አባል ሆኖ አመራር ሆኖ በነበሩ የእርስ በርስ መጋደል ያለቁት በብዛት የአማራ ልጆች ናቸው። ኢትዮጵያዊነትን ማስተማር ከፈለገ እንዲ ዘውር ዘውር ማለትም ቆጥሩ ነው። አምቦ ኢትዮጵያ አይደለም። እንዲ ምንድን ነው የሚያመላልሳቸው? በቃ እናንተ ምንም ምርጥ ኢትዮጵያውያንን ታቆታላችሁ። ልባችሁ እኛ ተደራጅተን በአንድ መቆምና የአማራውን ህልውናና ጥቅም ማስከበር የቻን ቅጽበት እለት አይደለም ቅጽበት ኢትዮጵያ እንዳገር መቀጠል ትችላለች። ያለዛ አደጋ ውስጥ ነው። ስለዚህ የእኛ መደራጀት የእኛን ህልውና ከማሰንበት ባለፈ የኢትዮጵያንም ሁሉና ማስቀጠል እንደሆነ ሆዳቸው እያወቀው ኢትዮጵያዊነት ሊያስተምሩ ነው የሚመጡ። ለምንድን ነው ለምን ጅጅ ጋር ሄዱ? ታውቁት አላችሁ? ምክንያቱም በምዝግዝግስታው ነው የሚያባረሯቸው። እዚህ ግን ይመለሳሉ። እኛ ቻይነት ተጠቀ ያን የአፓ ዘመን ወይም የያ ትውልድ ዘመን ወንድም ወንድሙን ከሌላ ድርጅት ስለተሰለፈ ብቻ የሌላ ድርጅት አባል ስለሆነ ብቻ የሚገልበት ዘመን መጦ የሚተላልቀው ተላልቆ አራት ኪሎ ሙሉ በሙሉ ጠቅልለው መግባት ይፈልጋሉ። እሱ እንዳይሆን ጥንቃቄ ማድረግ አለብን ነው መቼም ይገባቸዋል። እዚህ ባህር ዳር ላይ የተሰራ ያለውንም ስራ ታውቁታላችሁ። አንዳንዶች አብሮ አደጎቻችን የአማራውን የህሉና ትግል ሲያንቋሹ መብታቸውን ሊነግሩኝ ይሞክራሉ፣ ይጨቃጨቋችኋል ሁሉ እንዳላስረዝም እንጂ አንድ አጭር ተረት ልናገር። አንድ አርሶ አደር ገበያ ውሎ ወደ ቤቱ ሲሄድ ከርቀት አብሮት ድሮ ያደገ ጓደኛውን ከብት ሲያለቅም ያየዋል ወይም ከብት እየጠበቀ ወይም ከብት እያገደ በከተመኛ እና ሰላም ሌለው መንገድ ሰብሮ ይሄዳል። እንዴው፣ እንዴት ነህ? ከብቱም ሰውም ደህና ነው ወይ? አረጀህ እኮ አብረን አድገን አንጠያይቅም፣ በበዓልም ወዘተ ብሎት ለአንድ ሰዓት ካወሩ በኋላ በል ደህና አደር፣ ጀንበሯም እያዘቀዘቀች ነው፣ እንግዲህ ቤቴ ልግባ በጊዜ ብሎት ትንሽ እንደሄደ ከኋላው ይጠራዋል። ከብት አልቃሚ፣ ቆይ፣ ቆይ፣ ቆይ እስኪ አንድ የጠብቀኝ ይለዋል። ምን ፈለክ? ብሎ ዞር ሲል አምና የሞተ ግን አንተ ነው ወንድምህ ነው ይለዋል። ምን አልክ? ይላል አምላንተ ነው ወንድም ነው ሞተ። ከአሁን በኋላ ከአንተ ጋር በወራ ይዝጋኝ ብሎ ነው ጥሎት ይሄ ስለዚህ፣ በቀናነት በቀናነት መረዳት የሚፈልግን ካይል ማስረዳት። ጠላቶቻችን ከስር ከስር የአማራ ህልውና ትግል ጸረ የኢትዮጵያዊ እንቅስቃሴ እንደሆነ አድርገው ስለሚሰሩ የውሃዎችን ማንቃናት ያስፈልጋል። ሆነ ብለው ሁለት ሺህ ብር እየተላከላቸው የሚጨቃጨቋችሁና ጊዜያችሁን ጉልበታችሁን የሚወስዱ ሰዎችን ግን እንደዛ ሰውዬ ከእናንተ ጋር በወረ ይዝገኝ ብላችሁ ተዋችሁ። ጊዜ መፍጀት። ስለዚህ ይህኔ ክፉ ሽንት የሆነ እርስ በርስ የማጫረስ ፖለቲካ በንቃት ማየት አለብን። ምንም ቢሆን ወንድማማቾች ነን። ትናንትና ከትናንት በፊት ወንድሞቻችን በተለያየ ፖለቲካ ወገን ተሰልፈው እርስ በርስ ተጋለዋል። እሱ መደገም መቻል የለበትም። በዛኛው ሞት ያለቀው የአማራው ወጣት ነው። በብዛት ያንበሳውን ድርሻ የሚወስደው አሁንም የሚያልቀው የአማራው ወጣት ነው። ይህን ነቅተን እንጠብቅ ነው የመጀመሪያው መልዕክት። ሁለተኛው የ